በቃ መኪናና ቤት ፈልጋ ነው ምናም። በእናታቸው አትበሉ እንደዛ ህፃናቶቹን ያራኩበት መንገድ አንድና አንድ ኬዝ ውሻ የሰው ስጋም ይበላል ሰው የሰውን ስጋ አይበላም። ማማት የለመደ ውሃ ያላምጣል። እነ ማርታ ማማት የለመደ ውሃ ያላምጣል። ተው ተው፣ እኛን የምናድናለን። ይሄ አንደኛው ክፍለ ዘመን ላይ ያለ በጣም ሴንሴቲቭ የሆነ ወጣት በጣም ከኛ በላይ ነው የሚያውቁት እኔ እናታችንም እህታችንም ናት፣ ኢትዮጵያዊ ናት፣ እናት ናት። ልጆቹን ብቻ መሰብሰብ ዋጋ የለውም። ወይኔ ወይኔ፣ ጎንደሬዋ ሰርካለም ወይኔ፣ ጀግና ባለበት ሀገር ተወልጄ፣ ነገ ከልጆቿ ጋር ትገናኛለች፣ ነገ የልጆቿን ልጆች ታሳድጋለች። እንዲነበርኩ እኮ ኢትዮጵያ ላይ እያለች ልታፍርም ትችላለች እኮ ነገ ስለሰግናቸዋለሁ ማንም ሰው ክፋት የለውም። እዚህ ቤት የሚያወራው ሰው ሁሉ ለመፈመስም አይደለም እውቅናም ለማግኘት አይደለም። በብዙ ነገር መፈመስ እንችላለን። የተከበራችሁና የተወደዳችሁ ኢትዮጵያውያን ቤተሰቦቼ እንደምን አደራችሁ፣ ሰላም አደራችሁ። እንግዲህ ምንም ይሁን ምንም እግዚአብሔር አምላክ በሚወልደው በሚወድ እናንተ የመጣሁት እንግዲህ የሆነ ሁሉ ሆኗል፣ የተፈጠረ ሁሉ ተፈጥሯል። ነገር ግን አንዲት እናት ማርትዬን ይቅርታ በመጠየቄ ሀሰተኛና ትናንት ውሸትን ነገር ሳራምድ እንደነበር ስትናገር ማርትዬ ባቀረበችው ላይብ ላይ በሰማሁት ነገር ውስጤ ትንሽ ያዘነበት ጉዳይ ስላለ ይህን ሀሳብ ለኢትዮጵያ ሕዝብ እውነትም መናገር እና ሼር ማድረግ አለብኝ። ምክንያቱም ማንም ምንም ይበል ምንም ማንም በምንም ይረዳኝ በምንም ከኔ በላይ የተጎዳ የለም። ከኔ በላይ የሚያዘነ የለም። ከኔ በላይ ልዘን ቢልምም አይችልምም። ምክንያቱም ቁስሉን የተሸከምኩት፣ ሐዘኑንም የተሸከምኩት፣ ስቃዩንም የተሸከምኩት፣ ጉስቁልናውንም የተቸከልኩት፣ ረሃቡንም የተቸገርኩት፣ ሁሉንም ነገር የቻልኩት እኔ ነኝ ብቻ ስለሆንኩ ማለት ነው። ነገር ግን እንዲህ በአፍ ሲያወሩት ሁሉ ነገር ቀላል ነው። በአፍ ሲናገሩት ሲያስመስሉት ለሰዎች በቃ እንዴት ነው እንዲህ አለች ልባል ለማለት በጣም ቀላል ነው። እኔ አሁን እምባዬን አብሼ አይኖቼ ከእምባ አጽድቼ፣ እስኪ በተረጋጋ መንገድ የሚረዱኝ ሰዎች ካሉ ለነሱ ሼር ለማድረግ ነው። ስለማይረዱኝ ሰዎች እግዚአብሔር ልቦናና ቀልብ ይስጣቸው። እግዚአብሔር የኔን ፈተና ይስጣቸው አልልም፣ ነገር ግን እንዴት ብዬ እንደምናገር ቃላት ያጥረኛል። ሰው ልጅ ፈተና ሲደርስበት ነው ለተፈተነ ሰው የሚያዝ ነው። ሲራብ ነው ረሃብ የሚገባው። ሲሰቃይ ነው ስቃይ የሚገባው። ልጅ ሲኖረው ነው ስለ ልጅ የሚገባው። የልጅ ስቃይ ሲገባው ነው ስለ ልጆች የሚጨነቀው። ስለዚህ ባጭሩ ላድርገውና ማርትዬን ይቅርታ በጠየቁበት መንገድ ላይ እኔ ስህተት ኑሮኝ ትናንትና የዋሸሁት ነገር ኑሮኝ ያጭበረበርኩት ነገር ኑሮኝ አይደለም። ማርትዬን ይቅርታ የጠየኩበት ምክንያት ምንድን ነው? ሀሳቧን ሳልረዳ የተናገረችውን ነገር ሳልረዳ፣ ስለ እኔ እየተሳደበች ነው ፎቶ ይለጥፋ በማለት ብቻ ትናንትና እርግማን ተራግሜ ስለነበር ተሳድቤ ስለነበር ከቀልቤ ሳልሆን የተናገርኩትን ነገር ይቅርበኝ ማርትዬ ብዬ ነው ይቅር ያልኩት። ምክንያቱም እሷ ያወቀችው ነገር የለም በቃ ቢያንስ እንኳን አብረን ስላልኖርን ስለ ልጆቹም የደረሰባቸውን ነገር አታውቅም ማርትዬ። ነገር ግን በውጭ የሚሰማውንና በውጭ የሚነገራትን ነገር በመያዝ ወደ ሚዲያ እንደዚህ እንደዚህ ነው ብላ ስላወጣች እንደገና ደግሞ በየሱፐር ማርኬቱ በየምኑ ትዘርፋለች ምናምን ስለነበረ ያ እውነት አይደለም፣ እውነቱ እንደዚህ ነው። በማለት ነው ይሄን ነገር ለህዝብ ላወጣ የተገደድኩት። እና እሷንም ለምን እንዲህ አልሽኝ እየተሳድቤ የነበረው ይቅርታ ማርትዬ ያልኩት ትናንት ሳስተላልፍ የነበረው ነገር ውሸት ሆኖ አይደለም። እናቴ ማርትዬ አሁንም ሰርካለም እጅግ በጣም ትወድሻለች። ሰርካለም እጅግ በጣም ትልቅ ቦታ ሰጥታሻለች። በልቧ ውስጥ ትልቅ ስዊት ሀርት እንዳለሽና የሚራራ ልብ እንዳለሽ እንዲሁም ደግሞ የሚያዝን ወይም የሚጨነቅ በአፍ ብቻ የሚናገር ሳይሆን ተግባራዊ የሚያደርግ እውነቱን ለሰዎች ይፋ የሚያደርግ ልብ ስላለሽ ይህንን ነገር ልናገር ስለወደድኩ ነው ማርትዬ ይቅርታ ያልኩት እውነትም ስለሆነ ነገር ግን ትናንት ስለ ልጆቼና ስለ እኔ የተደረገው ነገር እውነት ነው ውሸት ነው ማለት ግን አይደለም አሁንም ሴትዮዋ በጣም በንግግር ቤትና መኪና ነው ሀሳቧ በቃ ተመታለች በጥቅማጥቅም ነገር ተይዛለች አለች ቁጭ ብላ ቤትና መኪና ነው የምትፈልገው፣ አለች። እግዚአብሔር ያሳያችሁ ውድ ኢትዮጵያውያን ቤተሰቦቼ፣ ቁጭ ብሎ ቤትና መኪና ማን የሚጠላለ አለች። ድጋሚም ደግሞ እንደዛ ግን አይደለም። እስኪ ተመልከቱት ኢትዮጵያውያን ለሰባት አመታት ህፃናቶቹን ለመጠቀሚያ በመውሰድ ህፃናቶቹን ለግብረ ሰዶም በመውሰድ እናትየዋን ለራስና ለራስ ጥቅም ብቻ በመዋል ምንም ስሙን የቁራጭ ነገር እንዳታገኝ በየመንገድ ለምና ተንከራታ እንድትበላ ቢያንስ እንኳን ድሮኮ በሴተኛ አዳሪ ህይወት ሰርቼ ነው ህጻናት ልጆቼ ለሰራተኛ ትቼ ተንቀሳቅሼ ማመጣና ማበላቸው፣ ምን በላይ ነበረው? ያንን ነገር ትቼ ቁጭ ያልኩበት ከመቼ ወዲያ ነው? ህፃኑ ልጄ ጥቃት ከደረሰበት በኋላ የነገረኝን ነገር ሲነግረኝ የደረሰበትን ስቃይ ሲነግረኝ፣ ግብረሰዶም ጥቃት እንደተፈጸመበት ሲነግረኝ ከእንግዲህ ወዲ ልጄን ትቼ አልሄድም በማለት ነው ቤት ውስጥ ርፍ ብዬ ቁጭ ብዬ ህፃናት ልጆቼን ይዤ በየመንገዱ እየለመንኩ ስበላ የነበርኩት ማለት ነው። ነገር ግን እያጭበረበርኩ እየዋሸው በውሸት ተደፈሩ ብዬ በእነሱ ሳንቲ ልበላ አልነበረም። ተው ኢትዮጵያውያን ተዉ። ሴትዮዋን እናድናት፣ ሴትዮዋን ከዚህ ካለችበት ነገር እናውጣት። ጸበልና ጸበል ነው የሚያድናት፣ በዚህ ቦታ መሄድ አለባት፣ በዚህ መንገድ መሄድ አለባት የሚባል ነገር ስላለ እኔ አሁን ጸበል ቦታ አይደለም ያለሁት። እኔ ቸርች ነው እየሄድኩ ያለሁት። እግዚአብሔር ቤት አር አራኩም እግዚአብሔር ደጅ አራኩም። ቸርች ይሄዳለው መሄድ ባለብኝ ሰዓት ከእግዚአብሔር ጋር እየተገናኘው ነው። እግዚአብሔርን ባላቅማ እስካሁን እኮ የለሁም ኢትዮጵያውያን። ነገር ግን እግዚአብሔርን አውቃለሁ። ነገር ግን ይህ ክፉ ሰይጣን ተስፋ እያስቆረጠ ብሶት ውስጤ እየመጣ አጠገቤ ማንም ስለሌለ ስራም ስለሌለ ነገሮች ሁሉ ክራውድድ ሆኖ ተዘጋግተው ስላሉ እንዲፈቱ ትናንት የተበ- የበደለንን ትናንት ብዙ ነገር አሰቃቂ ወንጀል የፈጸመብንን ግለሰብ ሳይቀር በማግኘት እኔንም በማምጣት ሁለታችን አንድ ጠረጴዛ ላይ አድርጎ ለምንድን ነው እንዲህ የምትባሉት? ለምንድን ነው እንዲህስ የምታደርጉት? በቃ ህፃናቶቹን ትታችሁ እስኪ ህፃናቶቹ ዞር ብለዋል፣ አደለ? እስኪ እኔ ያስከፋኛል ያልኩት ግለሰብ፣ ወንጀል ይፈጽምብኛል ያልኩት ግለሰብ፣ እሱን በማግኘት ሰርካለምን በማግኘት ማርትዬ ጋር ሆኖ በጠረጴዛ ዙሪያ መነጋገር ጉዳዩን መፍታት ለስምንት ዓመት የተፈጠረ ኬዝ ለሰባት ዓመት በእናትና በልጅ ላይ የተፈጠረ የግብረ ሰዶም ጥቃት ውሸት ስለነበረ አትበሉ፣ በእናታችሁ እንደዚህ አትበሉ፣ በእናታችሁ ይሄ እኔን ያንቀጠቅጠኛል፣ ያንገበግበኛል። ምክንያቱም ልጆቼ ናቸው፣ ምክንያቱም ሰርካለም ናት። ህይወት አንዴ ነው በቃ፣ ህይወት አንዴ ነው በቃ። መሞት ካለብኝ ለእውነት እንጂ ለውሸት አልሞትም። እስቲል እየኖር ካለውት ለውሸት አይደለም ለእውነት ነው በቃ ለውሸት ልኖር ካልኩ እኮ ልጆቼ ከተለዩ አንድ ወር ከምናምን ሆናቸው አይደል እንዴ? በቃ አንድ ወር ከምናምን ሲሆናቸው እኮ ልጆቼ፣ ለውሸት ከሆነ ቀጥታ እኮ የሆነ ነገር ውስጥ ገብቶ በቃ ማምታታት፣ ማጨርበር ምናምን ይቻላል። እስቲል ግን እኔ መንገድ ላይ እየለመንኩ ነው ያለሁት። እስቲል ለምን ውስጤ ያላመንበት ነገር ስላለ ውሸት እያራመድኩ መቀጠል ስለማልፈልግ እውነት አለኝ። ነገር ግን ፍትህ አጥቻለሁ። ፍትህም አጥቼ ደግሞ ፍትህ ማጥቼ ደግሞ አሁንም ደግሞ ውሸታም ናት ትባላለሁ። አሁንም ትናንት ስታራ ይሄ ነው ክብሪት መጫር ነገር መፈለግ ማለት ይሄ ነው። ወደ ስምምነት እናምጣ ማለት ሲቻል፣ አዲስ ህይወት እንፍጠር ማለት ሲቻል፣ ህፃናቶቹ ባሉበት ትምህርታቸውን መቀጠል እንዲችሉ ማድረግ ሲቻል፣ እንደገና ህፃናቶቹ አደጋ እንዲደርስባቸው እንደገና ከደረሰባቸው የግብረ ሰዶም ጥቃት ውጪ ሌላ አደጋ እንዲደርስባቸው ለማድረግ ክብሪት መጫር ለዛ ዝም ብሎ ለሚሰማው አካል ማለት ነው። ትናንትና ስታራምድ የነበረችው ነገር ውሸት እያላችሁ እኔ እንደገና የብሶቴን የውስጤን እውነቱን እንድገልጥ እያደረጋችሁ ሰውና ሰውን ለማባላት አትፈልጉ። ማርትዬ የሄደችበት አካሄድ ትክክልና ትክክል ነው። በቃ እቺ ሴት በቃ ቶሎ የሆነ አፋጣ የሆነ እርምጃ እንወሰድላትና መሆን ያለባትን ነገር እንድትሆን፣ ወደ ስራ ዓለም እንድትመለስ፣ ልጆቿን እንድታገኝ፣ ወደ ራሷ እንድትመለስ፣ መጥፎን ነገር አርቀን ጥሩ ነገር በማሰብ ወደ ጥሩ ነገር እናምጣት ማለት። ይህ ትክክል፣ እግዚአብሔር የሚወደው ትክክል። በእግዚአብሔር በእውነት እኔ በጌታችን በመድኃኒታችን ባለመድኃኒት በኢየሱስ ክርስቶስ ስም በእውነት አንቺ ላይ ያለው ትልቅ የሆነ መሳሪያ አሁንም እስከ መጨረሻው ይቀጥል። እውነቴን ነው። ቀና ልባለሽ ማርትዬ። ጥሩ የተናገሩትንም መጥፎ የተናገሩትንም አንቺ ታውቂዋለሽ በውስጥሽ። ነገር ግን አሁንም ሀሜትን እናቁም። ተናግር ያለው የሚታማ ስጋ የለኝም ብያለሁ። በቃ እኔም አትሙኝ። ለጥቅም ብላ ነው ለመኪና ብላ ነው። አዳነች አበበ የጠራቸው ዝናሽ ታያቸው፣ ዶክተር አብይ እነዚህ በእኔ በርኩስ አፍ የሚጠሩ አይደሉም። እነሱ ነገስታቶች ናቸው። ክብር ያሉ ናቸው። እዚህ ላይ ቁጭ ላድርጋቸው። እነሱ አትንኩ ተው፣ እግዚአብሔር አይወደውም። ስልጣን ያላቸው እግዚአብሔር ያከብራቸውን ልናከብር ግድ ይላል። እናትህን ግደል እናትህን በቃ ማጥፋት አለብህ ሲባል፣ ልጄ በፍጹም እናትህን አታጠፋም አንተ የሀገር መሪ ነህ ልጄ፣ እናትህን አትገልም በማለት ህፃኑን ልጄ ትንሽ ጊዜ ከኔ እንዲርቅና እኔ በተሰጠኝ መድኃኒት አማካኝነት ራሴን እንድስትና ልጆቼን ከአጠገቤ እንድጥል ተደርጊያለሁ። በቃ አለቀ። እውነቱ ይሄ ነው፣ ውሸት የለበትም። በቃ ይሄን ይዘን እንራመድ። ሰላም ሰላም፣ የተከበራችሁ ስለዚህ አላማችንና ሀሳባችን ይሄ ብቻ ስለሆነ ማለት ነው። አመሰግናችኋለሁ ሁላችሁንም። እሺ ማርትዬ ለመጨመር ምንድነው የተለመደው ነገር ምንድነው፣ መሰላችሁ እታች የሚጽፉ ሰዎች ብዙ ሰዎች አይደሉም። በተለያዩ በፌክ አካውንት የመጡ ከእሷ ጋር ህብረት ያላቸው ሰዎች ናቸው። ድንገት ያያት ሰው ማርቲን በዚህ ልክ አይጠላትም። ምክንያቱም መስማት ለምንድነው የሚደረገው ብሎ መረዳት ይጠይቃል። እዚህ ጋር ግን ቀጥታ ወደ ጀጅመንት ነው የሚመጡት። ድሮ ጀምሮ የለመድነው ነገር በፌክ አካውንት ነው የሚመጡት። ይሄ ነው እኛ የለመድነው ነገር ግልጽ ለማድረግ ነው እዚህ ጋር በውስጥ የሚጽፉልን መዓት በተለያየ አካውንት ከእሷ ጋር ሹፌር አለ፣ ዘበኛ የምትለው አለ፣ ምናም ምናም ህብረት አላቸው። ባይዘወይ ሶስት አራት ሰባት ነው መሰለኝ ያለ ማለት ሰባት ነገር ናቸው። እና በዛ ልክ ይዩት ለማለት ነው። ጆዬ ደግሞ ቅድም የጠየቀ ለግልጽ ለማድረግ ማንም የሚቀርጻት ብሏል። ጆዬ ሰባት ናቸው ጆዬ። እና ስለዚህ የሚቀርጻት አይጠፋም። የዓላማው ሼር ካምፓኒ አብረው ስላለን በሷ ፋሚሊ የሚነግድ አለና እንደዛ ለማለት ነው። እኔ ቃል የለኝም። ማርት ዛሬ በጣም ነው ደስ ያለኝ። ምክንያቱ ደስታ ማለት እሷ ስላለቀሰች አይደለም፣ ከሰራነው ስራ ውጤት ነው። የሆነ ሰው የሆነ ነገር ሲሰራ ልጆቹን ለማዳንስ ከሆነ ልጆቹ ድነዋል። አሁን ደግሞ ሁለተኛው እርምጃችን እሷን ወደ ጤነኛ አይምሮ ለመመለስ ነው። ይሄ በቀልና ጸብ፣ ድብድብ አይደለም። እሷን ጤነኛ ደግሞ አድርጎ ቤተሰቡ ተቀላቅሎ በቃ ማንም ሰው እንደሚኖረው እንዲኖሩ ለማድረግ ነው እዚህ ጋር መጥተው የሚንጫጩት ግን አላማቸው ምንድነው በእሷ ፋሚሊ ፊት ለፊት አውጥተው ሼር ካምፓኒ የሚካፈሉት ነገር ነው የሚቀርባቸው ይሄ ነው ግልጽ ለመናገር ምክንያቱም እንደ አንድ ማርቲ ጋር አብሮ እንደነበረ ሰው ነገሩ ሲጀመር አብረን እንደነበርን ሰው ነው ፊልም እናደርገው ማርቲ የሆነ ቻሌንጅ ብቻዋን ስትጋፈጥ ለምን በውስጥ እየተደዋወልን ለምን አብረን አልሄድንም ስንባባል የነበርን ሰዎች ነን እና ከዛ አንጻር ተረዱት። ኮሜንትም የምትጽፉ ሰዎች ቅድም እህታችን እንዳለችው በአናት መታችሁ ለመሳደብ ወይ ለመኮንን አትቸኩሉ። እኛ ከእናንተ የተለየ የጨካኔ እና የግፍ አይምሮ ይዘን አይደለም ማርቲ ግፈኛ ሆነ። አይደለም ሰብአዊ ስለሚሰማት ሂዩማኒቲ ስለሚሰማት ነው ማርቲ እንጂ የምትጽፉት አይነው፣ እናውቃለን። ወዳጅ መስላችሁ ወይም ደግሞ ገለልተኛ መስላችሁ ሼር ካምፓኒ ተካፋዮች እንደሆናችሁ እናውቃለን። ታ ግን እናንተ መፍረድ ስለማንፈልግ ነው እኛ ከጉዳዩ ጋር ረጅም ጊዜ ስለቆየን እንትን እንላለን እንረዳዋለን ነገሩን የማያውቅ አዲስ ሰው እዚህ ጋ ስልሳ ሰባ ሰው ሲከተላችሁ ግን እናንተ የዋ ገለልተኛ ምናም ትመስሉት አይደለም እኛ እንተዋወቃለን ውስጥ ለውስጥ በፌክ አካውንት ድረስ እንደምትመጡ ዬ ቅድም አግሬሲቭ ሆነች ስትሳደቢ የመጀመሪያው ዙር አልነበርሽም ያኔ ብትኖሪ ሜንጫና ገጀራ ይዤ ካልወጣውት ነበረ እለፊያቸው እንደዚህ አይነት ሰዎችን ወያ ለማስገባት ነው በቃ እንጂ በስር በኮሜንት ምናምን በውስጥ በመጻፍ ስልካችን ሁሉ ሰጥተን እኮ እስከ መሰደብ ደረጃ ደርሰናል። ከዚህ የዘለለ ነገር ምንም አያመጡ። በጣም ከዛ አንጻር ነው ሴትየዋን ለመበቀል አይደለም። ሁላችንም ንጹሕ ልብ ያለን ሰዎች ሂውማኒቲ የሚሰማን እናት፣ እህት፣ ሚስት ያለን ሰዎች ስለሆንን ይህን ያህል ክፉ አይደለንም እና ነገም ከነገ ወዲያም ውሸታም ሌባ ሲመጣ አጋልጠን አስጥተን ኢትዮጵያ ሕዝብን በቀና መንገድ እንዲሄዱ የምንመኝ ሰዎችን ለማለት ነው፣ ማለት ቲንክ ዩ። እሺ ቴዶዬ፣ እናመሰግናለን። ያው ቴዲ በቅርበትም አብረን ስለነበርን ነው። በሷ ጉዳይ ብዙ ጊዜ አብረን ቆይተናል። ለዛም ነው በደንብ ታሪኩን ያውቀዋል። ጆዬ፣ ሀሳብ የለህም? አሁንም ቢዚ ቢዚ ነህ? ጆ ስራ ላይ ስለሆነ ነው። ሰላም አውለኝ አምስት ደቂቃ። እሺ፣ ሰላም አውለኝ። ቀጥ እስቲ ሀሳብ ካለሽ ማርትዬ። እንዴት አመሻችሁ? ሰላም አመሻችሁ ሁላችሁም። ከዳመሽ ይዊነሽ እንዴ አይ፣ አይደለም በሌላ አንካውንት ነው። ግን ሌላም አንካውንት ስላለኝ ይሄ አንድ ላስገባሽ ማለት ትንሽ ተመቷል። ያኛው ትልቅ አንካውንት አለው። ግን እዚ ላይ የመጣሁት ሳላመሰግንሽ ሳላደንቅሽ ሳላ ደንቅሽ አላልፍም ብዬ ዞር ዞር ስል እንትን ያልኩኝ ማለት ነው። በዚህ ሴትዮዋ በጣም እየተጋፈሽ ነበር። በጣም በጣም እንትን ሰደቢ ድረስ ፎቶሽን ተዘብዝቁ። ቀና እውነት እግዚአብሔርን የሚፈራ ፈጣሪውን የሚያከብር አገር ላይ ተወልጄ እውነት አንድ ጀግና ልጣ ያለም መድኃኒት ኢየሱስ ክርስቶስ እውነት አንተ ፍርዱን ስጠኝ። በሀሰት ከሆነ እኔ የሰው ስም ማነሰው? በሀሰት ከሆነ ሳልዘረፍ ቀርቼ ሳይሆን ሳልበላ ቀርቼ ሳይሆን አውሬ አኝኮ አኝኮ እንደ ማስቲካ ተፍቶኝ ከነ ልጆቼ ልጆቼ እየተሰቃዩ አካላቸው ተጎርቶ ውስጣቸው ሆዳቸው በስቃይ እየተንፈራፈረ በየቀኑ ምግባቸው ላይ እየተጨመረ በነሱ ቢዝነስ ለማንም ጋዜጠኛ ይሁን ለማንም ቲክቶከር ይሁን ብቻ የእሱን ስም ላወደሰ ሁሉ ልጆች የነሱ ደም እየሄደ እየተሸጠ እንደገና ሆዳቸው ውስጥ የማይበላ ነገር እናትየዋ ጀዝባ እንድትሆን ደንዝዛ ፈዛ ለማኝ አስፋልት ላይ ቦርኮ እንድትሆን ብዙ ነገር ተደርጎብኝ እንዳጠፋና ራሴን ጠልቼ በቃ ልጆችን ትቼ ብን ብዬ እንድጠፋ ተደርጌ በዚህ በሌሊት በስምንት ሰዓት እሱ ሳይኖር ነው። አሁን እንደዚህ ውሻ የሚጮኸው እሱ ሳይኖር በፍጹም። እኔ ስተኛ ነው ስተኛ። አንድ ፍሬ ብቻ ጥበቃ ነው አሁን ያለው፣ ሌሎች የሉም። እሱ ደግሞ በገንዘብ ከአንድ ማማ አራት አምስት ጊዜ በገንዘብ ተደልሎ አስገብቶ ብዙ ነገር አስደርጎኛል ከነ ልጆቼ ስለዚህ አሁን ማን አለ እስኪ አሁን በዚህ ሰዓት ሁሉም ላጥ ብሎ ተኝቷል በእውነት ነው የምነግራችሁ ከሰርካለምና ከዚህ ጥበቃ በስተቀር እና ከዚህ ከሚጮህ ውሻ በስተቀር ማንም የለም በእውነት ነው የምነግራችሁ? ያው እግዚአብሔር ይፍረድ ውድ ኢትዮጵያውያን እምነቱ ነው አውቆልኝ እውነቱን አውቁልኝ። እሷና እሱን እስር ቤት አስገብቶ ከዛ በኋላ እሱን ጠይቆ አስወጥቶ ከዛ እሷን እስር ቤት ውስጥ መክተት። ሕፃናቶች ጥቃት እየተፈጸመባቸው ብላ ስለተናገረች ነው ሰርካለም ትታሰር። ጥቃት የሚፈጸምባቸው ሕፃናቶች እኮ ከምንም በላይ የእግዚአብሔር ስጦታዎች ናቸው። የእግዚአብሔር አገር ተረካቢዎች ናቸው። ነገር ስለ ምን ስለ እነሱ ችላ ሊባል እንደቻለ አላቅ፣ በእውነት አላቅም። ውድ ኢትዮጵያውያን አላቅ። በዚህ በምሽት ህፃን ተሸክሜ፣ በዚህ በምሽት እንደዚህ ሆኜ፣ እንኳን እኔ አሮጊቷ፣ እንኳን እኔ የጎሰቆሎ የደከመ ስጋ ያለኝ ወላዲታ አምላክ ቅድስት ድንግል ማርያም፣ የኮከቡ የብርሃኑ የዓለሙ ብርሃን የእሱ እናት ሄሮድስ እያሳደዳት በግብፅ በረሃ ተንከራታለች። ለምን አለች እኔ ስለምን ይህ ሁሉ ስቃይ ደረሰብኝ? አለልህም አምላኬ ሆይ፣ ነገር ግን ከዚህ ስቃይ የምወጣበትን መውጫ ቀዳዳ አዘጋጅልኝ። ሰው በላኝ፣ ሰው ተመገበኝ ከነ ልጆቼ። አይዘው ልጄ፣ አይዘው የኔ ጌታ። እኔ ፍርፍር ልበል እኔ ልታመም እናትህ ልጄ። ስለዚህ ኢትዮጵያውያን ተው በሐሰት አስመስክሩ ላይ ብዬ ገባችሁ። ተው፣ እኛ ፊልም እየተሰራብን ነው፣ ድራማ እየተሰራብን ነው። ሴትዮዋ ለገንዘብ ብላ ነው። እኔ አፈር ልግባ፣ ገንዘብ የበላሁት ገንዘብ ካለኝ ትርፍ ያስቀመጥኩት ገንዘብ ካለኝ እግዚአብሔር ይፍረድብኝ። ይሄው በዚህ ጨለማ አሳልፎ ይስጠኝ፣ አውሬ ዘንዶ ሊበላኝ ከነ ልጆቼ፣ እኒን ህፃናቶች ወስዶ ለዘንዶ ለመቀበር ወስዶ ለሊሲፈር አገልጋይ ለነሱን መገልገያ እቃ ለማድረግ። እኔን ኩላሊቷን ነው የምባለው፣ ሁሌ ኩላሊቴ ኩላሊቴ፣ ሶስት ቦታ ተወቅቷል። እንግዲህ ታውቃላችሁ በእውነት። አትፍረድ ይፈረድብሃል። እውነቱን ሳታውቅ አትብሉኝ፣ አትንከሱኝ፣ በእውነት